የኢትዮጵያን ምርት ለኢትዮጵያውያን በቀላሉና በቅርበት ተደራሽ ለማድረግ የሚዘጋጀው የኢትዮጵያ ታምርት ኤክስፖ ለሶስተኛ ጊዜ በመካሄድ ላይ የሚገኝ ሲሆን ከ280 በላይ አምራቾች ተሳትፈውበታል። ኤክስፖ ለአምራች ኢንዱስትሪው የተሰጠውን ትኩረት በግልጽ በማሳየት የገበያ እድሎችን መፍጠር ችሏል። በኤክስፖ ከውጭ ገቡ የነበሩ ግዙፍ ማሽኖች እንዲሁም ምርቶችን በሀገር ውስጥ ምርት መተካት የቻሉ አምራቾች ቀርበውበታል። የተለያየ ፕሮዳክቶች የሚሆኑ ማሸጊያ ማሽኖችን ሰፕላይ እናደርጋለን ለምሳሌ እንደ ፓውደር ፕሮዳክቶች፣ ፍሪ ፍሎይንግ ፕሮዳክቶች፣ ለፈሳሽ ነገር ማሸግ የሚችሉ እንደ ከስተመሩ ፍላጎት ግራማቸውና ፕሮዳክት ታይፓቸው ከስተማይዝ ተደርጎ የሚሰሩ ማሽኖችን እንሰራለን። በተጨማሪነት ደግሞ ሳሙና ላይ ሳሙና መቁረጫውን የሳሙናውን ደግሞ ማሸጊያውን ማሽኖች እንሰራለን። ሌላኛው ፕሮዳክታችን ደግሞ ጠርሙስ ላይ የሚሞላ የሚከድን ፉሊ አውቶሜትድ የሆኑ ማሽነሪዎችን ለከስተመሮች ሰፕላይ እናደርጋለን። በዋናነት የትራንስፎርመር አምራች ነው። ትራንስፎርመር እንጠግናለን። ትራንስፎርመር ቴስት እናደርጋለን። እንዲሁም ከትራንስፎርመር ጋር ተያያዙ የሆኑ የትራንስፎርመር ፕሮቴክሽን ማቴሪያል የሚባሉ ወይ ትራንስፎርመራችን ከጉዳት የሚከላከሉ ማቴሪያሎች ራሳችን እናመርታለን። በዚህ ከተጨማሪ ደግሞ የኤሌክትሮሜካኒካል ስራዎችንም እንሰራለን። በሰፊ ያቀረቡት ምርቶች ለሸማቾችና ጎብኚዎች ግርምታን የፈጠሩ ሆነዋል የሚሉት ምርቶቻቸውን በኤክስፖ ላይ ያቀረቡት ተሳታፊዎች በተለይም ምርቶቹ በሀገር ውስጥ ብዙም ያልተለመዱና ና ከዚህ ቀደም ያልተሰራባቸው መሆናቸውን በልዩነት ያነሳሉ ይላሉ። ሰው የአገራዊ ምርቶች ላይ እምነቱ አልነበረውም። ከረንትሊ ግን ብዙ የሆነ ፕሮግረስ አድርጓል ሲያየውም ደስተኛ ይሆናል። ሜንቴናንስ ሰርቪስ እዚህ ማግኘቱ ሁሉ ነገር ስፔር ፓርቱን እዚህ ማግኘቱ የበለጠ ደስተኛ እያደረገው ነው። አሁን ሲያየው ማሽኖቹን ምናምን የውጭ ማሽን ነው የሚመስለው ራሱ እዚህ መመረቱን ብዙ ሰው አይመስለውም፣ እና ጥሩ ነገሮች ነው ያሉት። አንዳንዱ እንደውም በጣም የሚገርም ሰው አለ እንደ እኛ ሀገር ኢትዮጵያ ውስጥ እንደዚህ አይነት ትልልቅ ቴክኖሎጂ የሚጠይቁ ስራዎች እያመረትን ነው ብዙ ጥያቄዎች የሚያነሳ ሰዋል። ጥሩ የሆኑ ኳሊቲዎችንም አይቻለሁ። ስለዚህ ሰውም አሁን ኢትዮጵያ ላይ ለሚመረቱ ማቴሪያሎች ጥሩ የሆነ አመለካከት እንዲኖረው እንደዚህ አይነት ኤግዚቢሽን መኖሩ ጥሩ የሆነ አመለካከት እንዲኖረው ስለሚያደርግ ጥሩ ነው ብዬ አስባለሁ። ኤክስፖ በኢትዮጵያ ለሚመረቱ ምርቶች የነበሩ ግንዛቤዎች እንዲለወጡና ሸማቹ የሀገር ውስጥ ምርቶች ተጠቃሚ እንዲሆን እድል መፍጠር ችሏል። በዚህም ባለፉት ቀናት ከፍተኛ መጠን ያለው ግብይት ተፈጽሟል። በሸማቾችም በአምራቾችም መደጋገፍ የሀገር ውስጥ ምርት ግዢ ሽያጭ በከፍተኛ ሁኔታ ነው የጨመረው። እኛ ስናቀድ አራት ቢሊየን ብር ግብይት ሊፈጸም ይችላል ከ ያላነሰ የንግድ ስምምነቶች ሊኖሩ ይችላሉ ብለን ነበረ የገመት ነው። ከትናንትና ድረስ ያለን መረጃ በጣም ከፍ ያለ ነው። ስለዚህ ከቅዱ በላይ የሆነ የደንበኞች ወይም የሸማቾቹ የሀገር ውስጥ ምርትን የመጠቀም ፍላጎት እንዳለ ነው የሚያሳየው። ለሀገር ውስጥ ምርቶች የነበረው ግንዛቤ እንዲለወጥ ምክንያት የሆነው ደግሞ የቀረቡት ምርቶች በሁሉም ረገድ ተወዳዳሪ መሆን መቻላቸው ነው። በጥራት ካላሻሻልን፣ በዋጋ ተወዳዳሪ ካልሆነ፣ በአይነት ካላቀረብን፣ በሚፈለገው መጠን ማርኬት ላይ ከሌለ ሸማቹ እንዲያው የሀገሬ ምርት ስለሆነ ብቻ ብሎ ሊጠቀም አይችልም። ስለዚህ አንዱ ከማኑፋክቸሪንግ ኢንዱስትሪ በኩል የቀረበው አስገዳጅ ሁኔታ አምራቾቹ ዋን ተጠቃሚዎቹ ሸማቾቹ የሀገር ውስጥ ምርትን እንዲመርጡ የሚያደርግ ነው ማለት ነው። ኤክስፖ አምራችና ሸማችን ለማገናኘት እንዲሁም ሀገር እያመረተች የምትገኘውን ምርት ከማሳየት ጎን ለጎን በየእለቱ የሚደረጉ ውይይቶች አምራቾች ቀጥተኛ ድጋፍ የሚያደርጉላቸውን ባለድርሻ አካላት እንዲያገኙ አስችሏል። ለማኑፋክቸሪንግ ኢንዱስትሪ ድጋፍ የሚያደርጉ ተቋማት በቀጥታ ከባለ ሀብቶች ጋር እየተገናኙ የትኞቹ ፖሊሲ ናቸው አላሰራ ያሉ፣ ምን አይነት ድጋፍ ነው የሚያስፈልገው ሜላውን እንዲገናኙ እንዲነጋገሩና እሱ ደግሞ ተቆጥሮ ተይዞ የተፈታውና ያልተፈታውም በየጊዜው ቼክ እየተደረገ ተወዳዳሪነታቸውን ለማሳደግ የሚያስችሉ ማሻሻያዎች እንዲደረግ እድል ይሰጣል። በጥቅሉ ኤክስፖ የኢትዮጵያን ምርቶች በማስተዋወቅ የአምራች ዘርፉ ከአንዱ ወደ ሌላው ምዕራፍ እንዲሸጋገር እያደረገና ምርቶቹ በሸማቾች ዘንድ ተፈላጊነታቸው እንዲጨምር የራሱን ሚና እየተወጣ ይገኛል።